ብርሃን ልጆችን እንግዲህ ለማሳደግ ሀገር የሚጠቅሙ ወገን የሚጠቅሙ ልጆች ለማድረግ በታታሪነት የምትሰራ ናት። ሽልማቱ ለናትሽ ብቻ ሳይሆን እግዚአብሔር ስጥልኝ። እንግዲህ በአጭሩ ተናግሮታል። የእናቴ ታሪክ ተነግሮ ያልቅም። እውነት ለመናገር እንግዲህ የእኛ ቤተሰብ ቤተሰብ ሆኖ ለመቆየት ትልቁን አስተዋጽኦ ያደረገችው ከእግዚአብሔር ቀጥሎ እናቴ ነች እና አሁን ደርገ ሻለው መገኝቻና ትንሽ ጤና እክል ስላላት ነው። ጤና እንዲሰጣት እድሜዋ እንዲረዝም ነው የምንጸልየው። ሰላም፣ ጤና ይስጥልኝ እንደምናላችሁ የሄራን እንድ ሶሊያና ቲዩብ ተከታታዮች ዛሬ ምቹ ቤት አንድ አዋርድ አዘጋጅቷል ለእናቶች። እዚህ አዋርድ ላይ ተጋብዤ ተገኝቻለሁ ማለት ነው። እጅግ በጣም ደስ ብሎኛል ስለተጋበዝኩ። ፕሮግራሙን ሊመስል እንደሚችል በጣም ጓጉቻለሁ። እስቲ አብረን እንከታተል፣ ተከተሉኝ። እዛ ቤት ተገናኝተንበት ትልቁ አላማ ቤተሰብ ነው። ቤተሰብ ሀገርን የሚመሰርት በተለይ በጠንካራ ዓለት ላይ ከተመሰረተ ደግሞ ጠንካራ ዓለምን መፍጠር የሚችል ነው። ይህንን ዓላማ ከግብ ለማድረስ ደግሞ ምቹ ቤት መልቲ ሚዲያ ይህንን የክብር ሽልማት ስላዘጋጀ በዚህም ሽልማት እንግዲህ እናንተን ውድ እንግዶቹንም ስለጋበዘ እጅግ በጣም ደስ ብሎናል። ሁሉም ነገር የሚገነባው በቤተሰብ ላይ ነው። ቤተሰብን ያከበረ፣ ቤተሰብን የተንከባከበ ቤተሰብ ላይ ስራ እየሰራ ሀገር ትርፋማ ይሆናል። ቤተሰብን የናቀ ቤተሰብን ዞር ያደረገ ሀገር ደግሞ። እንደኛ ፕሮግራሙ ላይ ብዙ ጀግና እናቶች ተገኝተው ነበር። እኔም እነዚህ ጀግና እናቶች መሀል በመገኘት በጣም ነው ኩራት የተሰማኝ የነበረው። የእናቶቹ አጫጭር የህይወት ታሪክ እየተነገረ ሽልማቱ መሰጠት ጀመረ። የእናቶቹ የህይወት ታሪክ እጅግ በጣም አስተማሪ ነበረ፣ አበረታች ነበረ እና ፕሮግራሙን ላዘጋጁት አካላት ቀድሜ ማመስገን እፈልጋለሁ። የኔን ተራ እየተጠባበኩኝ እያለ የአንዲት እናት የህይወት ታሪክ ተሰማ። በትክክል ይህ የህይወት ታሪክ ስሰማ እናቴ እንደሆነች አወቅኩኝ። እጅግ በጣም ነው ደስ ያለኝ። ደስታዬ እጥፍ ድርብ ሆነ ማለት ነው። ይሄን ሽልማት እኔ ከምሸለም ይልቅ እናቴ እንድትሸለም በመጠራቴ በጣም ደስ ብሎኛል። እናቴ በወቅቱ ታማ ቤት ውስጥ ስለሆነችና መገኘት ባለመቻሏ እኔ እንድረከብላት ነበር እዚህ የተገኘሁት። የዚህ ሁሉ ሽልማት ተሸላሚ እንድትሆን መድረኩን ለዚህ ለዚህ እንድትበቃ ያደረጓት ደግሞ እንድትታይ ያደረጓት ምክንያት የሆኑት ደግሞ ሄራንና ሶሊያና ልጆቼ ናቸው። እጅግ በጣም ነው የምወዳቸው ልጆቼን፣ የኔ ብርቶች እና ሄራን ጎበዝ የሆኑት የኔ ልጆች ስለሆኑ ብቻ ሳይሆን የዚች ምርጥ ጀግና እናት የልጅ ልጆች በመሆናቸውም ጭምር ነው እና እናቴ በመሸለሟ በጣም በጣም በጣም ነው ደስ ያለኝ። ሶስት ደበውራን ልጆችን እንግዲህ ለማሳደግ ሀገር የሚጠቅሙ ወገን የሚጠቅሙ ልጆች ለማድረግ በታታሪነት የምትሰራ ናት። ሽልማቱ ለእናትሽ ብቻም ሳይሆን ለአንሷን ጭምር ነው። እሷንም እንኳን ደስ አላችሁ ብሎኛ በድጋሚ ትዕግስት እዚሁ እንዳለች አጠር ባለ መልእክት እንድታስተላለፊ በአክብሮት እንጋብዛል እግዚአብሔር ይስጥልኝ። እንግዲህ በአጭሩ ተናግሮታል። የእናቴ ታሪክ ተነግሮ ያልቅም። እውነት ለመናገር እንግዲህ ይሄ የእኛ ቤተሰብ ቤተሰብ ሆኖ ለመቆየት ትልቁን አስተዋጽኦ ያደረገችው ከእግዚአብሔር ቀጥሎ እናቴ ነች። ምንም ማለት አልችልም። እናቴ አሁንም በድጋሜ ይወድሻለው። መገኘት ያልቻለች ትንሽ የጤና እክል ስላላት ነው። ጤና እንዲሰጣት፣ እድሜዋ ሚረዝም ነው መጸለያው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ብዙ ሽልማቶች ላይ በሀገር ውስጥም በውጭም እሳተፋለሁ፣ ተጠርቼ ታደማለው። አንዳንዶቹም ላይ ይሸልማለው፣ እመሰገናለሁ ግን እንደዚህ ያለ የቤተሰብን መሰረት ያደረገ ሽልማት በህይወቴ አላሰብኩትም። ሰው ማመሰግነው፣ እዚህ የተገኛችሁት ጊዜያችሁን ሁሉም ሰጥታችሁ የመጣችሁት ሚዲያዎችን፣ በሀገር ውስጥም በውጭም ይህን ፕሮግራም የምትመለከቱ ሰዎች ብብሎች ቤተሰብ የሰራው ሰው ለቤተሰብ ክብር፣ ፍቅር አለ። ስለዚህ እናቴና አባቴን አቶ ሀይሉ ማዘንጋን ነፍስህን ይማራ አባቴ፣ ደጎ አባቴ። እናቴ በርቱን መቀለ ህክናት እኛ ቤት ምግብ ሲሰራ እንኳን ብዙ ወጥ ከተሰራ ብዙ መልካም ነገሮች ከተሰሩ ወይ ሀዘን የደረሰበት ሰው አለ ወይ ለቅሶ ልትሄድ ነው ወይ የታሰራ አለ ወይ የ የወለደ አለ ወይ ምናምን እንዲሆንን እንዲያሉ እናቶች ያሳደጉ ይህን ሳርህ ላንቺ፣ በዚህ አይነት ሁኔታ ውስጥ ሆነሽ እነዚህ ልጆች ስታደርጊ ለመጀመሪያ ጊዜ ይህን አድርገው ገና ብዙ ብዙ ብዙ የሚሰራው ፋውንዴሽን የሚሰራው ብዙ የዚህ አይነት ነገሮችን። አይኔ ብዙ መከራ አይተዋል። የእናቴ መታሰቢያ የወላጆች የመታሰቢያ ስለሆነ ነው። ቤቴል የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት የእግዚአብሔርን ስራ ነው የሚሰራው። ዛሬ የመጣችሁት ግን እርሾው ላይ የተገኛችሁት እግዚአብሔር አብዝቶ ይባርካችሁ። እጅግ በጣም ደስ ብሎኛል። ስ ያለ እየሽልማት የኔ አይደለም ና እናቴ ስለተሸለመች እጅግ በጣም ደስ ብሎኛል። እኔ ከምሸለም የበለጠ ነው እንግዲህ ደስ ያለኝ አላቅም። በጣም ስሜታዊ ሆኛለሁ። ምቹ ቤት ይላል የሸላም ድርጅት ስም ነው። ተምሳሌ የቤተሰብ ሽልማት የዓመቱ የቤት መቤት ለወይዘሮ የአመት ምርጥ የቤትና ቤት ለወይዘሮ ስልጣን ኃይሌ ግንቦት 2016 አመተ ምህረት ቤተሰብ የሀገር መሰረት ነው ይላልና ይሄንን ሽልማት ሸልሞልኛል። ለውዷ እናቴ እኔ ወስጄ ሰጣታለሁ ማለት ነው።